የአፍሪካ አጭሯ ሴት እሻሌ ወርቁ ከወደ ደቡብ የተገኘች ብዙዎች እንዳው ትወልዳለች ብሎ በርካቶች ጥያቄ ሲያነሱ ነበር። በጣም በሚገርም ሁኔታ ወልዳ የልጅ እናት መሆኗ የማይዘነጋ ነው። ምስሉ ላይ እንደምትመለከቷቸው ዛሬ እናትና ልጅ ያሉበት ደረጃ እጅግ አስገራሚ፣ ልጅቷም በጥሩ ሁኔታ እያደገች እንደሆነ የወጡት መረጃዎች ያሳያሉ። በአፍሪካ ድንቃ ድንቅ መዝገብ ላይ አጭሯ ሴት ተብላም ስሟ ተመዝግበዋል። ቁመቷም 61 ሴንቲሜትር እንደሆነም መረጃዎች ያሳያሉ። በርካቶቹን በጥቅስም ግሮምና ድንቆኜ ተፈጥሮ ያለውና አመሰግነዋለሁ ስራይ ድንቅ ነው። መጽሐፈ መዝሙር ላይ የተጻፈውን በመጥቀስም ነው እየገለጹ ያሉት። እግዚአብሔር ያሳድግልሽ በማለትም አሁንም በርካቶች መልካም ምኞታቸውን እየገለጹላት አሁንም እየባረኳት እንደሆነ ጨምረም የወጡት መረጃዎችን በማስመልከትም ነው። ለእናንተ ይዘንላችሁ እየመጣ ነው። ሚኪነኝ ከሚኪታቦርንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።